ጤና ይስጥልን፣ የከበረ ሰላምታችን በመላው አለመሆናችሁ፣ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁን ልድረስ ብለናል። ከሀገር ቤት እስከ ባህረ ማዶ አጫጭር ስፖርታዊ መረጃዎችን ለእናንተ ውድ አድማጮቻችን እንሆ ልናስደመጣችሁ ተገኘን። እንደ ሁል ጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ ለዛሬም እንዳይረሳ። በዚህኛው ጥንቅራችን አንድ የአገር ቤት መረጃ እናደርሳችኋለን። ከባህር ማዶ ወጣ ስንል ተወዳጁ የእንግሊሽ ፕሪሚየር ሊግ ተጠናቋል። ወደ ቤተሰቦቻችን ሲጠናቀቀ ፕሪሚየር ሊጉ አስር ጨዋታ በአስር ስቴዲየም በተመሳሳይ ሰዓት ነበር የተካሄደው። በእነኝህ ስቴዲየሞች ውስጥ የነበሩ ለየት ለየት ያሉ ሁነቶች ነበሩ። ቀይ ካርዶች በየደቂቃው የሚለዋወጡ የደረጃ ሰንጠረዥ ውጤቶች፣ ብዙ ትዕይንቶች ነበሩት። በተለይም ደግሞ በዋነኝነት ስንጠብቀው ስንጠብቀ የነበረውን የሊቨርፑል የዋንጫ ስነ ስርዓት፣ ማን የአውሮፓ ሻምፒየንስ ሊግ ትኬትን ቆርጦ ያጠናቅቃል የሚለው የአውሮፓ መድረክ ስንጠብቃቸው የነበሩ ሁነቶች ነበሩ። ነኝህኑ ሁነቶች በተወዳጁ የእንግሊዝ ፕሪሚየር ሊግ ለእናንተ ውድ አድማጮቻችን እንደዚሁ ምናደረሳችሁናል። ከዛ በተጨማሪ ግን ውድ ቤተሰቦቻችን ያልተጠበቁ ውሳኔዎችን፣ ትልልቅ ነገሮችን የሰማንበት ቀን ነው። በዛሬው ዕለት በማንቸስተር ዩናይትድ ዓመቱን ሙሉ ቋሚ የነበረው የቡድኑ ቋሚ 11 ተጫዋች በሩበን አሞሪ ተረኛ ተሰናባች ሆኗል። አሌሃንድሮ ጋርናቸውን ተከትሎ ስለተሰናበተው የዩናይትድ ተጫዋች በአርሰናል የመረጃ ክፍለ ጊዜያችን አርሰናሎች ሲመኙት የነበረው ዴክላንድ ራይስ ሳምበል ሆኗል። ግን ከአርሰናል ጋር አንድ ዝውውር እናነሳለን። በአንፊልድ ሮድ ስቴዲየም የተመለከት ነው ደግሞ ለየት ያለ ነገር ውድ ቤተሰቦቻችን ሁለቱም ክለቦች እርሰ በርሳቸው የክብር አቀባበል የተደራረጉበት ነው። ፓላስ ኤፍኤ ካፕ ማሸነፉን ተከትሎ ሊቨርፑል ፕሪሚየር ሊጉን ማሸነፍ ተከትሎ እዚህ ሜዳ ላይ አንደኛው ቀይ ካርድ ነበረ፣ እንመለከቷለን ሊቨርፑል ቤት ግን አስደሳች መረጃ ያለን ከዙር ጋር በተያዘ የኬቨነ ደብሮና መዳረሻ እንነግራቸዋለን። ዛሬ በርከት ያሉ የአሰልጣኝ ሹምሽር የተካሄደበትም ቀን ነበረ። በአውሮፓ መድረክ ነኝም ተይዘዋል አጫጭር ስፖርታዊ መረጃዎችን እኛ መርጠን ስናደርሳችሁ እና ፈጣን መረጃ ስናደርሳችሁ ላይህ በማድረግ እንድትተባበሩን ባክብሮት ጋብዘን በአሳምስ ጫው ሳጥናችን ላይ የእሁድ ውሎ እንዴት ነበር? አጋሩን አጠራጠር ያሉ መረጃዎችን ሀገራዊ ጉዳይ አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ዛሬም ቀጥለው ሲካሄዱ ነበረ። አዳማ ከተማ ከኢትዮ ኤሌክትሪክ ያደረጉት ጨዋታ ደግሞ አንደኛው ጨዋታ ነበረ። አዳማ ከተማ ሁለት ለባዶ በሆነ ውጤት ድል አድርጓል። የአዳማ ከተማን ሁለቱን የማሸነፍ ግቦች ነቢል ኑር 74ተኛውና 81ኛው ደቂቃ ከመረብ በማሳረፍ ችሏል። የሊግ ደረጃ ሰንጠረሹን ከተመለከትም ኢትዮጵያ ንግድ ባንክ 39 ነጥብ፣ 9ኛ አዳማ ከተማ እንደ ኢትዮጵያ ፕሪሚየር ሊግ ለመትረፍ የሚያደረገው ጥረት ላይ በጣም ወሳኝ ነጥብ ነው በ29 ነጥብ 16ኛ ደረጃ ላይ ተገኝቷል። ቀጣይ ሳምንት ሐሙስ አዳማ ከተማ ከሀዲያ ሆሳዕና፣ እንደዚሁ ዓርብ ኢትዮጵያ ንግድ ባንክ ድሬዳዋ ከተማ ቀጣይ ሳምንት በሰላሳ ሁለተኛ ሳምንት እንደዚሁ የሚደረጉ መርሃ ግብሮች ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን የተወሰኑ አጫጭር መረጃዎችን እናንሳና ተወዳጁ የእንግሊዝ ፕሪምየር ሊግ 38ኛ ሳምንትን እና የተለያዩ መረጃዎችን በፕሪምየር ሊግ እናደርሳችኋለን። በዛሬው ዕለት ሲጠበቅ የነበረው የዣቪ አሎንሶ ሹመት ይፋ ተደርጓል። ከአሰልጣኝ ካርሎ አንቾሎቲ ጋር የተለያየው ሪያለ ማድሪዶች አዲስ አሰልጣኝ በኃላፊነት ሾመዋል። ሪያለ ማድሪድ ስፔንን አሰልጣኝ ዣቪ አሎንሶም በኃላፊነት መሾማቸውን ይፋ አድርገዋል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን እስከ 2028 ለመሰልጠን ፊርማቸውን በዛሬ ዕለት አኑረዋል። አሰልጣኝ ዣቪ አሎንሶም በቀጣይ እንግዲህ በቫልዴባስ ልምምድ ማዕከል በይፋ ከስታፍ አባላት ጋር ትውውቅ ያደርጋሉ። የቀድሞ ስፔን አማካይ ዣቪ አሎንሶ በሪያል ማድሪድ የተጫዋችነት ጊዜ 236 ጨዋታዎችን አድርጓል። በዋንጫም ደረጃ በርካታ ዋንጫዎችን እንዳሳካ እናስታውሳለን። ለማንኛውም በይፋ በዛሬው ዕለት ሹመት ተሰጥቶታል። ሪያል ማድሪዶች በአሰልጣኝ ካርሎ አንቸሎቲ ምትክ ከቀጠሩት ዣቪ አሎንሶ በቀጣይ አዲስ ነገር እንደሚጠብቁ ነው የተገለጸው። በሪያል ማድሪድ ውስጥ ያለው ስሜት ከአሰልጣኝ ዣቪ አሎንሶ ጋር አዲስ ዘመን እየጀመረ እንደሆነም ነው የተነገረው። አሰልጣኝ ካርሎ አንቸሎቲን ጨምሮ በሪያል ማድሪድ ሁሉም ሰው በዣቪ አሎንሶ ዝግጅት ዝግጁነት ጥርጣሬ እንደሌላቸውም ለክለቡም ቅርብ የሆኑ ምንጮች አረጋግጠዋልና ማርካ ሎስ ብላንኮች ለአሰልጣኙ አቀባበል የዝውር እቅዳቸውን ቀይረው ዲን ሁይሰንን ሲያስፈርሙ አርኖልድና ካሪየርስን በዝውውሩ ላይ እንግዲህ በቀጣይ ይፋ ያደርጋሉ ተብሎ ይጠበቃል። ሪያል ማድሪድ በአሰልጣኝ ካርሎ አንቸሎቲ ዘመን ያልታዩ ዝውውሮችን በማድረግ መዋለ ነዋይኑ ማፍሰሱ የክለቡን አስተዳደር ያለውን ለውጥ የሚያሳያል የተባለው ሪያል ማድሪድ ካሳለፈው በበርካታ ችግሮች የተሞላ አስቸጋሪ የውድድር ዓመት በኋላ አሰልጣኝ ሻቢ አሎንሶ ራሱን በትልቅ ደረጃ ማሳየት ይጠበቅበታል ተብሏል። ከወር ባነሰ ጊዜ ውስጥ በዓለም ክለቦች ዋንጫ ውድድር ስራውን የሚጀምረው ሻቢ አሎንሶ አሎንሶ አጀማመሩ ምን ሊመስል እንደሚችልም ትኩረት ስቧል። ቀጣይ የውድድር ዘመን ረጅም ጊዜ የሚወስድ ቢሆንም በሪያል ማድሪድ ስኬቶች በፍጥነት መመዝገብ እንደሚጠበቅባቸውም ይታወቃል። ያው ሀያል ስለሆነ ዣቢ አሎንሶም በቀጣይ እንግዲህ በክለቡ ልምምድ ማዕከል ተገኝቶ ትውቅ ሲያደርጉም እቅዳቸውን ይፋ ያደርጋሉ ተብሎ ይጠበቃል። ዣቪ አሎንሶ በአሰልጣኝነት ህይወቱ በባየር ሌቨርኩሰን ቤት እንግዲህ የመጨረሻውን ጨዋታ ካደረገበት ጨዋታ ጀምሮ 140 ጨዋታዎችን አድርጓል። 88 ድል፣ 33 ታቻ፣ 19 ሽንፈት ብቻ ነው ያስመዘገበው። ቡድኑ 308 ግቦች አስቆጥሯል። ቡድኑ የጀርመን ቡንደስሊጋ፣ የጀርመን ዋንጫ ሻምፒዮን፣ የጀርመን ሱፐርካፕ ሻምፒዮን፣ የጀርመን ቡንደስሊጋ ምርጥ አሰልጣኝ ሽልማት፣ የግሎብ ሶከር የአመቱ ምርጥ አሰልጣኝ የመሳሰሉ እንደዚህ አይነት የግል ክብሮችንም የተቀናጀ አሰልጣኝ ነበረ። ለማንኛውም በይፋ ሌላም የሪያ ለማድሪድ አሰልጣኝ መሆኑ ተረጋግጧል። እሱ የለቀቀውን ቦታ ደግሞ አሰልጣኝ ኤሪክ ቴንሃግ ተክተውታል። ተከተውታል ኤሪክ ቴንሃግ የሁለት ዓመት ኮንትራት በ12 ሰዓታት ውስጥ ይፈርማሉ። ምናልባት ይህን መረጃ ለእናንተ በምናደርስበትም ሰዓት ፊርማቸው ኖሮ ሊሆን ይችላል። የፋብሪዞ ሮማኖ ዘገባም እንደሚያመለክተው ከሆነ በሰዓታት ውስጥ እንደሚያልቅ ነው ያውሳቸው የአያክስን ጥያቄ ውድቅ ካደረጉ በኋላ በቃል ደረጃ የተስማሙትን በፊርማ ደረጃ በ12 ሰዓት ባነሰ ጊዜ ውስጥ ይፈርማሉ። ስለዚህ ዣቪ አሎንሶ ወደ ሪያል ማድሪድ፣ ኤሪክ ቴንሃግ ወደ ባየር ሌቨርኩሰን አቅንተዋል ማለት ነው። በአሰልጣኝነት ግን ምናልባት ውድ ቤተሰቦቻችን አንድ ሰው ልናነሳ እንወዳለን የዘንድሮ የናፖሊን ስኩዴቶ ባለክብር እንዲሆን ያደረጉት አሰልጣኝ አንቶኒዮ ኮንቴን እናንሳ። አንቶኒዮ ኮንቴን ያነሳንበት ዋና ምክንያት እሳቸው አሰልጣኝ ሆነው በተሾሙበት ዓመት ዋንጫ አንስቷል። ምናልባት ዘንድሮ አርነ ስሎትን በሊቨርፑል ማንሳት እንችላለን። እንደዚህ የነገድን የእሳቸው ግን ስኬታቸው በጣም ይገርማል። 2011 ላይም ዩቬንቱስን የያዙ፣ በያዙበት ዓመት የሊጉ ሻምፒዮን አድርገውታል ዩቬንቱስን። ከዛ ቼልሲ 2016 አሰለጠኑ። ባሰለጠኑበት አመት ፕሪሚየር ሊግ ባለ ክብር አደረጉት። 2019 ኢንተር ሚላንን ተረከቡ። በዚሁ አመት ሻምፒዮን አደረጉት። ዘንድሮ ናፖሊን ያዙ። በዚሁ አመት ሻምፒዮን አደረጉትና እና የሳቸው የአሰልጣኝነት ቅጥር በጣም የተለየ ነው። ዘንድሮ ደግሞ ያሳዩን አርኔ ስሎት በሊቨርፑል ነው። ምናልባት ዣቪ ያለውን ሶ ኤሪክ ቴናግ እንዲህ አይነቱን ነገር ያሳዩን የሆነ የሚጠበቅ ነው የሚሆን እዚሁ የአሰልጣኝ ሹመት የመጨረሻ መረጃችን አርዳ ቱራን የቀድሞ የአትሌቲኮ ማድሪድ የባርሴሎና ቱርካ አማካይ ስፍራ ተጫዋች እሱ ደግሞ የሻካታር ዶኔስክ አሰልጣኙ ሆኗል። በኮንትራቱ ላይ እስከ 2027 ድረስ የሚያቆይ ኮንትራት ነው በሻካታር ዶኔስክ የፈረመው። ስለዚህ ሌላኛው የአሰልጣኝ ሹመት የአርዳ ቱራን ሆኗል ማለት ነው። ሪያል ማድሪድ ቤት መቼስ የጉዳት ነገር ከተነሳ የነሱን ያክል ጉዳት ያስተናገደ ክለብ መፈለግ በጣም አስቸጋሪ ነው። ዘንድሮ ደግሞ ጉዳት የበዛበት ክለብ ሆኗል። ተረኛው ደግሞ ፌድ ቫልቬርዴ ሆኗል። ጉዳት ማስተናገዱና ለሳምንታት ከሜዳ እንደሚርቅ ነው ሪያል ማድሪድ ያሳወቀው። ሪያል ማድሪዶች ግን ፌድ ቫልቬርዴም በቀጣይ በዣቪ አሎንሶ ቡድን ውስጥ ለዓለም ክለቦች ዋንጫ እንደሚሳተፍ አረጋግጠዋል። ጉዳቱ ለጥቂት ሳምንታት ብቻ ነው ከሜዳ የሚያረቀው ተብሏል። ኢንተር ሚላኖች ሌላኛው የሉካ ሞድሪች ፈላጊ የሆነው ብቅ ብለዋል። የ39 ዓመቱ ሉካ ሞድሪች በትላንትና እለት በደማቅ ስነስርዓት ከቤርናቢው እንደተሸኘ ይታወቃል። በቀጣይ ግን የዓለም ክለቦች ዋንጫ ለሁለት ወር በሪያል ማድሪድ ይቆያል። በአጠቃላይ ከረፍቱ ጋር ጨምሮ ጨዋታው በሚደረግበት ሲዝን አጠቃላይ ሁለት ወር ይቀራልና ሁለት ወር ጊዜ ይቀረዋል በሪያል ማድሪድ። ከዛ በኋላ ግን በይፋ የፈለገውን ክለብ መቀላቀል ይችላል። ለማንኛውም የ39 ዓመቱ ሉካ ሞድሪችን ኢንተር ሚላኖች ፈልገውታል። ዘንድሮ በቡድን ውስጥ ራሱ እድሜ የጠገቡ ቡድን እንደሆነ ይታወቃል። በአውሮፓ ሻምፒዮንስ ሊግ ለፍጻሜ ደርሰዋል። ልምድ ያለውን ተጫዋች የግላቸው እንደዚሁ ማድረግ ይፈልጋሉ ተብሏል። ከሉካ ሞድሪች ጋር በተያያዘ ግን ውድ ቤተሰቦቻችን በርከት ያሉ ክለቦች እየፈለጉት ነው። ከሳውዲ ክለቦች እስካሁን ሰዓት የሰማነው ነገር ባይኖርም በኢንተር ማያሚ በኩል ሌላ ፈላጎት እንዳለ ሰምተ ነበር። አሁን ደግሞ ኢንተር ሚላን ተጨምረዋል። በስፔን ላሊጋ ሁለት ጨዋቶች እጃችን ላይ ደርሰዋል። ውጤታቸው አንደኛው ዢሮና ከአትሌቲኮ ማድሪድ ያደረጉት ጨዋታ ነበረ። ጨዋታው በአትሌቲኮ ማድሪድ አራት ለባዶ አሸናፊነት ተጠናቋል። ሶሎሮዝ 29 ደቂቃ ብቻ ሜዳ ላይ ያሳልፎ ሀትሪክ ሰርቷል። 68ኛው፣ 90ና 93ኛው ደቂቃ ላይ ያስቆጠረው ሌንግሌት 87ኛው ደቂቃ ላይ ቀሪዋን ግብ ለአትሌቲኮ ማድሪድ ያስቆጥሯል። በድምሩ አትሌቲኮ ማድሪድ አራት ለባዶ በሆነ ውጤት ጨዋታውን ማሸነፍ ሲችል የሶሎሮዝ የቅያሬ ውጤቶች ግን በጣም አስገራሚ ናቸው። ቋሚ ሆኖ በጀመረባቸው ጨዋታው ሰባት ግብ ሲኖረው ተቀይሮ በገባባቸው ጨዋታ ግን 13 ግብ አለው እና የቅያሬው ንጉሥ እያሉት ነው። ሶሎሮዝን አስደናቂ ምሽት ነበረ፣ በግሉ በመጨረሻ ሳምንት ላይ ማሳለፍ የቻለው። ሌላኛው ተጠባቂ የነበረው ጨዋታ በቪላሪያል እና በሴቪያ መካከል የነበረ የመጨረሻ ሳምንት ጨዋታ ነበረ ቪላሪያል አራት ለ ሴቪያን አሸንፏል ሴቪያ ዘንድሮ እንደዚህ አይነት ደካማ ውጤት ካስመዘገበ በጣም ቆይቷል። 17ተኛ ሆኖን የጨረሰው ዘንድሮ ለአንድ ነጥብ ነው በላሊጋ የተረፈው። አራቱን የቪላሪያል የማሸነፊያ ግቦች የአርሜ ፒኖ አራተኛው ደቂቃ ላይ ፓፕ ጉዬ ስምንተኛ ደቂቃ ላይ አስቆጠረ። ከዛ በኋላ ጂብሪል ሶም 29ኛው ደቂቃ ላይ ወደ ሁለት ለአንድ ሴቪያን ቀይሮ ነበረ። ከረፍት ሲመለሱ ግን አሌክሲ ቢያና ከረፍት በፊት አሌክስ ቢያና 39ኛው እና ፔፕ ጎያ ለክለቡ አራተኛ ለራሱ ሁለተኛውን ግብ 53ኛው ደቂቃ አስቆጠረ። ሮማን 85ኛው ደቂቃ ላይ ለሴቪያ ሁለተኛ እንደገቢ ያከለም ጨዋታው በቪላሪያል አራት ለሁለት አሸናፊነት ተጠናቀቀ። የስፔን ላሊጋ ላይም የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን ያረጋገጡት ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ አትሌቲኮ ቤልባኦና ቪላሪያል ሪያል ቤትስና ሴልታ ቪጎ በቀጣይ የኤሮፕ ሊግ ተወዳዳሪ ሲሆኑ ሪዮ ቫይካኖ ደግሞ በቀጣይም ኮንፈረንስ ሊግ ላይ የሚሳተፈው ቡድን ሆኖ ላሊጋው በእንደዚህ አይነት መልኩ ተጠናቋል ማለት ነው። ውድ ቤተሰቦቻችን ከላሊጋው ጋር በተያያዘ ግን ተጨማሪ መረጃ በቀጣይ ስፖርት የመረጃ ክፍለ ጊዜ እንደዚሁ ይዘንላችሁ እንመጣለን። በፕሪሚየር ሊጉ አነጋጋሪ ከነበሩ እውነቶች ውስጥ የተወሰኑትን እንምረጥና ወደ ውጤቶቹ እናልፋለን። ብሪያን መቤሞ ሀያኛ ግቡን ነው በፕሪሚየር ሊግ ማስቆጠር የቻለው። ይሄም በአንድ ሲዝን ለብሬንትፎርድ በእግር ኳስ ታሪክ በአንድ ሲዝን ሀያ ግቦች ላይ ሲደርስ ሁለተኛው ተጫዋች ነው። ኢቫንቶኒ ነበረ ለመጨረሻ ጊዜ ይንን ያደረገው። ኢቫንቶኒ ወደ ሳውዲ ካቀና በኋላ ግን ሁለተኛው ተጫዋች ብሪያን መቤሞ መሆን ችሏል። ከማንቸስተር ሲቲ ጋር በተያዘ ኬቨን ደብሮይና በይፋ ክለቡን ከለቀቀ በኋላ መዳረሻው ሲጠበቅ ነበረ። የጣሊያኑ ክለብና ፖሊ ፕሬዚዳንት የሆኑት ዲ ላውረንቴስ በቀጣይ ኬቨን ደብሮይናን ማስፈረም እንደሚፈልጉ አረጋግጠዋል። ደብሮይናን እንፈልገዋለን እሱን ማስፈረም እንፈልጋለን፣ ነገር ግን ይህን ለማድረግ የእሱ ፈቃደኝነት ብቻ ያስፈልገናል ሲሉ ፕሬዚዳንቱ አያይዘው ሀሳባቸውን ገልጸዋል። ኬቨን ደብሮይና በቀጣይ ማንቸስተር ሲቲን በመልቀቅ በነፃ ሌላ ክለብ እንደሚጠበቀው ይታወቃልና ተጫዋቹ እስከዚህ ሰዓት ድረስ ግልጽ ያለውን ውሳኔ ባይወስ አልወሰነም ነገር ግን መዳረሻው ጣሊያን ሴሪ ሊሆን እንደሚችል ነው በርካቶች ያረጋገጡት። ለሲቲ ደጋፊዎች ግን በዚሁ አንድ መልእክት ለመናገር ያክል በርከት ያሉ ሰበር መረጃዎች አሉ። የሲቲ ደጋፊዎች በተለይም ከተጫዋች ስንብት ጋር በተያዘ ሰፋ ያለ መረጃ አለን። በዚሁ በቃል ስፖርት ዩቲዩብ ቻናል ታገኙት አላችሁ። በሊቨርፑል በኩል ቨርዝ ሊቨርፑልን መምረጡ ውሳኔውን እንዳደንቅ አድርጎኛል ብለዋል። ኔግልስማን ናቸው። የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኔግልስማን ፍለረንቨርዝ ሊቨርፑልን በመምረጡ ጥሩ ውሳኔ ብለውታል። የባየር ሌቨርኩሰኑ የመሀል ሜዳ ተጫዋች ፍለረንቨርዝ በቀጣይ ሊቨርፑልን ለመቀላቀል ከስምምነት መድረሱ አይዘነጋም። ስለ ዝውውር የተጠየቁት የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኔግልስማን ይፋ አልሆነም፣ ነገር ግን ሊቨርፑል ከሆነ ይህ ጥሩ ውሳኔ ሲሉት ሀሳባቸውን ገልጸዋል። ምክንያቱም እሱ በራሱ ቦታ በምርጥ ክለብ መጫወት ይችላል። ለእሱ አስፈላጊው ነገር ማደጉን መቀጠሉ ነው። በሊቨርፑል የተሻለ እንደሚሆን ከተሰማው ማድረግ አለበት ብለዋል ዩሊያን ሬግልስማን። በሰዓታት ውስጥ የሚጠናቀቀው ሊቨርፑል ዝውውር እንደሆነ ይታወቃል። ሌላው በሊቨርፑል የሚጠበቀው የሜሎስ ኬርኪስ ዝውውር ነበርም ጉዳዩን በተመለከተ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ጥቂት ነገሮች ብቻ የቀሩት ዝውውር ብሎታል። ንግግሮቹ፣ ድርድሮቹ በጥሩ ሁኔታ እንደቀጠሉ ይገኛሉ ያለው ፋብሪዚዮ ሮማኖ ሃንገሪ ግራ ተመላላሽ ለማስፈረም ተመራጭ ክለብም ሊቨርፑል ሆኗል። ኬርኪዝም ወደ ሊቨርፑል ለመሄድ በጣም ይፈልጋል። የግል ስምነቶች ለዝውውሩ ችግር እንደማይሆኑ ያረጋገጠው ፋብሪዚዮ ሮማኖ በሊቨርፑል ቤት በቀጣይ የምንጠብቀው ሁለተኛ ዝውውር ብሎታል ከጀረሚ ፍሪፖንግ ቀጥሎ። በእርግጥ ሊቨርፑል በሁለቱ ዝውውር ብቻ ይቆማል ተብሎ አይጠበቅም። የሶስተኛው ዝውውር ፍለረን ቨርዝም ስላለ በሶስቱ ብቻ ይቆማል ተብሎ አይጠበቅም። ሻምፒዮን በሆኑበት ዓመት እንደዚህ አይነት ውድ ዝውውሮችን መፈጸማቸው ግን ለቀጣይ ዓመት ሊቨርፑል ምን ያህል ራሱን እያዘጋጀ እንደሆነ እና በቀጣይ ውድድር ዓመት ያጣቸውን ዋንጫዎች ደግሞ ለማግኘት እንዴት እንዳለመ ማሳያ ተደርጎ ሊወሰድ ይችላል። ክሪስታል ፓላስ ከሊቨርፑል በአንፊልድ ሮድ ስቴዲየም የነበረው ጨዋታ ከሌሎቹ ስቴዲየሞች ለየት ያለ ክስተት ነበረው። በእርግጥ በብራይተንና በቶትናምም ጨዋታ ብራይተኖች አቀባበል አድርገዋል ለቶትናም። የአንፊልዱ ግን ለየት የሚያደርገው ውድ ቤተሰቦቻችን፣ ሁለቱም ክለቦች እርስ በርሳቸው ደማቅ አቀባበል ተደርገዋል። ያው በሊቨርፑል በኩል ፓላስ የኤፌ ካፕ አሸናፊ ስለሆነ የክብር አቀባበል ያደረጉለት ፓላሶች ደግሞ በዛው በተመሳሳይ ደቂቃ ልዩነት ውስጥ ለሊቨርፑል የክብር አቀባበል አድርገዋል። ሊቨርፑል የፕሪሚየር ሊጉ ሻምፒዮን ስለሆነና የአንፊልዱ ክስተት ለየት የሚያደርገው ነገር ሁለቱም ክለቦች እርስ በርሳቸው የክብር አቀባበል ማድረጋቸው ነው። ብራይተኖች ደግሞ ለቶትንሃም የክብር አቀባበል አድርገውለታል። ምናልባት ለአርሰናል አንድ ነገር ሲጠበቅ ነበረ ዴክላን ራይስ አምበል ሊሆንልን የሚል ነገር ሲጠበቅ እንደነበረ ይታወቃልና በስተመጨረሻም እንግዲህ አምበል ሆኖላቸዋል በዴክላን ራይስ በኩል ለኦዴጋርድ ተጠባባቂ መሆን እንግዲህ መነሻ ምክንያት ተደርጎ ነው አንበል የተደረገው። በቀጣይ ወደ ድራ ዓመት አንበል ሊሆንልን የሚሉ ብዙ ጭምጭምቶች እንደነበሩ ይታወቃል። ለመጀመሪያ ጊዜ ነው አርሰናልን በአንበልነት የመራው። እዛው አርሰናል ቤት ቆይተን ከዝውውር ጋር በተያያዘ አንድ የተነሳው መረጃ ጃፓንያ የክንፍ ተጫዋች ካኦሩ ሚቶማ ሁኔታ መከታተል ጀምረዋል አርሰናል። እንደ ምክንያት የተወሰደው ደግሞ የማርቲኔሊ እና የትሮሳርድ በክለቡ ቆይታ ነገር እርግጥ አለመሆኑን ተከትሎ ነው። ምናልባት በዩናይትድ ቤት በርካታ ስንብት እንሰማለን። በዚህ ብቻ ይቆማል ተብሎ አይታሰብም። አሊያንድሮ ጋርናቾ በማንቸስተር ዩናይትድ እንደማይቀጥል ከተረጋገጠ በኋላ ካስቶን ቪላ ጨዋታ ውጭ ያደረጉት ከዛ በኋላ ሳይታሰብ ተረኛው አንድሬ ኦናና ሆኗል። ዩናይትድን ብዙም የሚከፉበት አይመስልም። የኦናናን ስንብት አንድሬ ኦናናንም ሙሉ ለሙሉ ከስብስብ ውጭ አደርገውታል። በተጨማሪም አንድሬ ኦናናም ክለብ እንዲፈልግ የተነገረው ሌላኛው ተጫዋች ሆኗል። በሁለቱ ብቻ ይቆማሉ ተብሎ አይታሰብም። ሩበን አሞሪም በማንቸስተር ዩናይትድ ከዚህ በኋላ ሁለት ተጫዋቾችን አናይም፣ አንድሬ ኦናናና አሌሃንድሮ ጋርናቾን። በማንቸስተር ዩናይትድ በኩል ቀጣይ ግብ ጠባቂ ማን ይሆናል የሚለው ግን የሚጠበቅ ነው ሚሆን። የማንቸስተር ዩናይትዱ ተጫዋች አሌሃንድሮ ጋር ናቸውም ምንም እንኳን ከስብስብ ውጭ ባደርገውም በቅድመ ውድድር ዝግጅት ከኛ ጋር ይሆናል ብለዋል። ምክንያት ሲጠየቁ ደግሞ አሰልጣኙ አዲስ ክለብ እንዲፈልግ ቢነግሩትም ተጫዋቹ ግን የእኛ እስከሆነ ድረስ ከእኛ ጋር ይዘነው እንጓዛለን ብለዋል። ሉክሾ ከጉዳት ጋር በተያዘ ከጨዋታ ውጭ መሆኑን እነሳቸው ያረጋገጡት አሌሃንድሮ ጋር ናቸው ግን ከእኛ ጋር ይቀጥላል ብለዋል። እስከ መች ሲባሉ ክለብ እስኪያገኝ የዚህ ተጫዋች ነገር ከማንቸስተር ዩናይትድ ጋር መቶ ፐርሰንት ነው ያበቃለት። ተረኛው ዛሬ ደግሞ አንድሬ ኦናና መሆኗል። በማንቸስተር ዩናይትድ እንዲህ እንዲህ እያለን ከዛሬ ጀምሮ ስንብቶችን እየሰማን እንሄዳለን። በቀጣይ ግን ከዩናይትድ ከኦናና እና ከጋርናቸው ቀጥሎ መሰናበት አለበት የምትሉት የዩናይትድ ተጫዋች ካለ ግን በሀሳብ መስጫ ሳጥናችን ላይ ልታሰፍሩለን ትችላላችሁ። የእንግሊዝ ፕሪሚየር ሊግ ሲጠናቀቅ ሰላሳ ስምንተኛ ሳምንት ሁሉም ጨዋታዎች በተመሳሳይ ሰዓት ተደረጉ። የነበሩ የተወሰኑ ውጤቶችን ብቻ እናደርሳችሁ። ከሻምፒዮኖቹ ሊቨርፑል እንጀምር። ሊቨርፑል አንድ ለአንድ በሆናቸው ውጤት ነው ጨዋታውን ያጠናቀቀውም። ገና በዘጠነኛው ደቂቃ ላይ ሳር ግብ አስቆጠረ ለፓላስ አንድ ለባዶ ፓላስ መራ። በኋላም 68ኛው ደቂቃ ላይ ሪያነ ግራቨንበርች በቀይ ካርድ ወጣባቸው። ከሊቨርፑል በኩል በጎዶሎ ተጫዋች የተጫወተው ሊቨርፑል 85ኛው ደቂቃ ላይም ከኮዲ ጋክፖ ያገኘውን ኳስ ሳላህ አስቆጠረ። ሳላህም አዲስ ክብሮ ሰን አስመዘገበ። ሳላህ በአንድ የውድድር ዓመት 47 የገባ አስተዋጽኦን በመበርከት ከአለን ሼረር እና ከአንዲ ኮል እኩል በአንድ ሲዝን በርካታ የገባ አስተዋጽኦን ያበረከተ ተጫዋሽ በመሆን ሪከርዱን መጋራት ችሏል። መስበር የሚችልበትን ዕድል ግን ሳይጠቀምበት ቀርቷል። ከዚህ በፊት አላንድ 44 ቴሪዳን የሆነ 44፣ ራሱ ሳላህ በአንድ ወቅት 42 ነበረው። ዘንድሮ ግን ቢያንስ ሪከርዱን የተጋራበት ዓመት ሆነ። ፕሪሚየር ሊጉን ሁለተኛ ሆነው የጨረሱት አርሰናሎች ናቸው። አርሰናሎች በተለይም በመጨረሻ ደቂቃ ባስቆጠሩት ግብ ነው ፕሪሚየር ሊጉ ላይ የመጨረሻ ጨዋታቸውን ድል ያደረጉት። አርሰናል አስቀድሞ በቴርኒ የ43ኛ ደቂቃ ግብ ይመራ ነበረ። በኋላም ላይ ከረፍት መልስ ስትዋርት ለሳውዝ አመተን ያቻነት ግብ አስቆጥሮ ጨዋታው እስከ 89ኛው ደቂቃ አቻ ነበር። ነገር ግን አርሰናል በመጨረሻ ቀን ድል እንዲያደርግ ማርቲን ኦዴጋርድ 89ኛው ደቂቃ ላይ ያስቆጠራት ግብ አርሰናል ጨዋታውን ሁለት ለአንድ እንዲያሸንፍ አደረገ። ምንም እንኳን በጨዋታው ላይ ዴቪድ ሪያ ግብ ቢቆጠረበትም በሌላኛው ሜዳ ላይ ማትሴልስ ግብ ስላስተናገደ ሁለቱም ግብ ጠባቂዎች ዴቪድ ሪያና ማት ሴልስ የተወዳጁ የእንግሊዝ ፕሪሚየር ሊግ የ2425 የውድድር ዓመት የወርቅ ጓንቱን በጋራ ማሸነፍ ችለዋል። ፕሪምየር ሊጉን ሶስተኛ ሆኖ ማጠናቀቅ የቻሉት ሰማዮቹ ማንቸስተር ሲቲዎች ናቸው። ማንቸስተር ሲቲም ክራቨን ኮቴጅ ሄደው ፉልሃምን ሁለት ለባዶ በሆነ ውጤት ድል አድርገዋል። ኤኬ ጉንዶዋን አክሮባቲክ በሆነ መንገድ 21ኛው ደቂቃ ላይ አስደናቂ ግብ አስመለከተን። ከዛ በኋላ ሰባ ሁለተኛው ደቂቃ ሃላንድ የውድድር ዓመቱን ለሲቲና ለሱ የመዝጊያውን ግብ በፍጹም ቅጣት የምታስቆጠረ፣ ጨዋታው በማንቸስተር ሲቲ ሁለት ለባዶ አሸናፊነት ተጠናቀቀ። በጉጉ ሲጠበቅ የነበረው የአውሮፓ ሻምፒዮንስ ሊግን ደረጃ ይወስናል የተባለው የሲቲ ግራውንድ ስቴዲየም የኖቲንግሃም ፎረስት እና የቼልሲ ጨዋታ ደግሞ በቼልሲ አንድ ለባዶ አሸናፊነት ሲጠናቀቅ፣ ሀምሳኛው ደቂቃ ላይ ላቪ ኮልዊል ነው ግብ ማስቆጠር የቻለው። የሐምሳኛ ደቂቃ ግብ ቼልሲን ባለድል አድርጋ በፕሪሚየር ሊጉ አራተኛ ደረጃን ይዘው እንዲያጠናቅቁ አደረጋቸው። አምስተኛ ደረጃን ይዞ ያጠናቀቀው ደግሞ ኒካስል ዩናይትድ ነው። ኒካስል ዩናይትድ ምንም እንኳን በኤቨርተን አንድ ለባዶ ቢሸነፍም ነገር ግን ተቀናቃኞቹ ወይም ተፎካካሪዎቹ ኖቲንግሃም እና አስቶን ቪላ መሸነፋቸውን ተከትሎ አምስተኛ ስፍራን ይዞ አጠናቋል። በጨዋታው ላይ ግን በሜዳውና በደገፊት በሴንት ጄምስ ፓርክ ስቴዲየም በኤቨርተን በአልካሬዝ የ65ኛ ደቂቃ ግብ አንድ ለባዶ በሆነ ውጤት ተሸንፎ ነበረ። ማንቸስተር ዩናይትድ ሲጠበቅበት የነበረውን ነገር ምናልባት በሚያስቀና መንገድ ማለት ይቻላል። የዩናይትድ ደጋፊዎች ምናልባት ጨዋታውን ከተመለከታችሁት ዩናይትድ ያስቀና ነበረ። የጨዋታ አፈጻጸም ብቃቱ ከ37 ሳምንት ጨዋታ ሰላስምንተኛው ሳምንት ጨዋታ ላይ ዩናይትድ በጣም አደገኛው ቡድን ነበር። ሙሉ ዘጠና ደቂቃ ተቆጣጥሮ ተጫወተ። አስቶን ቪላን ሁለት ለባዶ በሆነው ውጤት ድል አደረገ። ዲያሎ 76ኛው ደቂቃ ላይ እንደዚሁም ኤሪክሰን የመሰናበችዋን ግብ 87ኛው ደቂቃ በፍጹም ቅጣት የምታስቆጠረ። ማርቲኔስ ከረፍት በፊት በአስቶን ቪላ በኩል በቀይ ካርድ ወጣ። ማይሰር ዩናይትድ ድል ማድረጉን ተከትሎ ደረጃውን ሲያሻሽል አስቶን ቪላ በፕሪሚየር ሊጉ ስድስተኛ ሆኖ እንደሚጨርስ አጠናቀቀ። እጅግ በጣም አሰቃቂ ሽንፈት ያስተናገደው በመጨረሻ ሳምንት ቶትናም ነው። ያውም በሜዳውና በደጋፊት አሰቃቂ ሽንፈት ነው ቶትናም ያስተናገደው የአውሮፓ የኤሮፕ ሊግ ዋንጫን ባነሳ በጣት የሚቆጠሩ ቃናት ውስጥ አራት ለአንድ ተሸነፈ። ሶላንኪ 17ኛው ደቂቃ ላይ መሪ አድርጎ ነበረ ቶትናምን። ነገር ግን ከእረፍት በኋላ ብራይተን ሃንስቲል ውድ 51ኛውን፣ 64ኛው፣ ኦሪል 88ኛው፣ ጎሜዝ 93ኛው ደቂቃ ላይ አራቱን ግቦች ማስቆጠር በመቻል ቶትና ምንም እንኳን ቢመራም በፕሪምየር ሊጉ በአንድ የውድድር ዓመት ሀያ ሁለተኛ ሽንፈቱን የሚያስተናግደበትን አሰቃቂ ሽንፈትን ያስተናገደው አራት ለአንድ በሆነ ውጤት ተሸነፈ። በደረጃ ሰንጠረዡ ሊቨርፑል አንደኛ፣ አርሰናል ሁለተኛ፣ ማንችስተር ሲቲ ሶስተኛ፣ ቸልሲ አራተኛ፣ ኒካስል አምስተኛ፣ አስቶንቪላ 6 ስድስተኛ፣ ኖቲንግሃም ፎረስት ሰባተኛ ሆነው ሲጨርሱ እንደዚሁ ትልልቅ ከሚባሉት ክለቦች ማንቸስተር ዩናይትድ ደረጃውን በአንድ አሻሽሎ አስራ አምስተኛ ደረጃን ይዞ አመቱን ሲያጠናቅቅ እንደ ቶትናም ያለ የፕሪምየር ሊግ ሌላኛው ቢግ ሲክስ ክለብ አስራ ሰባተኛ ደረጃን ይዞ እንደዚሁ ያጠናቀቀበት አመት ሆኗል ማለት ነው ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባህር ማዶ ስፖርት አይጠነቅራችን ይህን ይመስል ነበር ለነበረን ጊዜ ፍጹም እናመሰግናለን ከወደዳችሁ ለፈጣን መረጃችን ላይክ በቂያችን ነው ሀሳብ አስተያየት ካለ ግን እንቀበላለን መልካም ቀን መልካም ጊዜ በቀጣይ እንገናኝ